የአማራ ክልል ጠቅላይ ፍርድ ቤት ከመስከረም 20 እስከ መስከረም 30 2018 ዓ ም የመጀመሪያውን የክልሉ ፍርድ ቤቶች የዳኞች ጉባኤ አካሂዷል። የጉባኤ ዋና ዓላማ ዳኞች በክልሉ የዳኝነት አገልግሎት አሰጣጥን በማሳደግ የሕዝብ አመኔታን ማረጋገጥ በሚችሉበት ሁኔታ ላይ መምከርናም በሂደቱ የሚያጋጥሙ ችግሮች የሚወገዱበት የመፍትሄ ሀሳቦች ላይ የጋራ መግባባት ላይ መድረስ እንደሆነ በጉባኤው መክፈቻ ንግግር ያደረጉት የአማራ ክልል ጠቅላይ ፍርድ ቤት ፕሬዚዳንት አቶ አለማን ታግደው ተናግረዋል። ከሁለት ሺ ሁለት መቶ በላይ የሚሆኑ ከወረዳ እስከ ክልል የሚሰሩ ሁሉም ዳኞችና የጉባኤ ተሻኖች የሚሳተፉበት መድረክ ሲሆን ዋና ዓላማውም የጉዳዩ ዋና ባለቤት የሆኑ ዳኞች በክልሉ የደኝነት አገልግሎትን አሰጣጥ በማላቅ የህዝብ አመኔታን በማረጋገጥ በሚቻልበት ሁኔታ ላይ መምከርና በሂደቱ የሚያጋጥሙ ችግሮች የሚወገዱበትን መፍትሄዎች በመሻት የጋራ ርዕይ መያዝ ላይ ያተኮረ ነው። በዚህ መድረክ በክልል በፍትህ ዘርፍና በፍርድ ቤቶች ቀጣይ አምስት ዓመት ስትራቴጂክ ዕቅድ ላይ ሰፊ ውይይት የሚካሄድ ይሆናል። ፍርድ ቤቱ በጀመራቸው የለውጥ ሥራዎች፣ በአዳዲስ ሕግና የፖሊሲ ማዕቀፎች፣ በአመራር ጥበብና ልዩ ትኩረት የሚሹ ክርክር ጉዳዮች ላይ ጥልቅ ውይይቶች የሚደረጉ ሲሆን ክቡራን ዳኞች እንደምትረዱት ፍርድ ቤቶች የክርክር ቦታዎች ብቻ አይደሉም። ይልቁንም ፍርድ ቤቶች የሰላም የመረጋጋትና እንደ ሀገር ጸንቶ የመቆም ምሰሶዎች ናቸው። ያለ ፍትህ ዘላቂ ልማትና እድገት እንዲሁም ዲሞክራሲያዊ ስርዓት ግንባታ የሚታሰቡ አይደሉም። ትክክለኛ ዳኝነት ወይም ፍትህ ከሌለ የማህበረሰብ ሞራል እሴቶች በከፍተኛ ደረጃ የሚሸረሽሩበትና ህግና ስርዓት የሚሰበርበት ሁኔታ ይፈጠራል። ውጤታማ የፍትሐ አስተዳደር ስርዓት መሰረታዊ መብቶችና ነጻነቶች በማክበርና በማስከበር መልካም አስተዳደርን በማስፈን ውጤታማ ማህበራዊ ግንኙነትና ዲሞክራሲ ስርዓትን በማጎልበት እንዲሁም ኢኮኖሚያዊ እድገትንና ልማትን በማፋጠን ጉልህ ሚና እንዳለው እሙን ነው። በፍትሐ አስተዳደር ስርዓት ውስጥ ፍርድ ቤቶች ፍትህና ርትዕን በማስፈን አይተኬ ሚና ያላቸው ሲሆን የፍትሕ አስተዳደር ስርዓቱ አስኳል ተደርገውም ይወሰዳሉ ፍርድ ቤቶች በሀገረ መንግስት ግንባታ ሂደት ውስጥ ጉልህ ሚና ያጫወታሉ ለሰዎች መብት መከበር ለንግድና ኢንቨስትመንት ምቹ ሁኔታ በመፍጠር ለንብረትና ለፈጠራ መብቶች ጥበቃና ዋስትና በመስጠት ውሎች ሊፈጸሙ በማድረግ ልማትንና ኢኮኖሚያዊ እድገትን በማፋጠር መልካም አስተዳደርና የዲሞክራሲ ስርዓትን በማረጋገጥ ረገድ ፍርድ ቤቶች የአንበሳውን ድርሻ ይወስዳሉ ፍርድ ቤቶች ከአንድ ሀገር ሁለንተናዊ እድገት የተነጠሩና የሕግ ቃላቶችን ትርጉም በመስጠት ላይ ብቻ የታጠሩ የጭቅጭቅ ቦታዎች ሳይሆኑ ለወጡ ሕጎች ሕይወትን እንደዚሁም ለማህበረሰብ ትልቅ ተስፋን የሚሰጡ ተቋማት ናቸው። በጉባኤው ማስጀመሪያ የክብር እንግዳ ሆነው የተገኙት የአማራ ክልል ምክር ቤት ዋና አፈ ጉባኤ ወይዘሮ ፋንቱ ተስፋዬ ባስተላለፉት መልእክት ፍርድ ቤቶች ነፃና ገለልተኛ የዳኝነት አገልግሎትን በማስፈን ለፍትህ ፈላጊው ማህበረሰብ አለኝታነታቸውን ማረጋገጥ ይኖርባቸዋል ነው ያሉት። እኔም ከዚህ ኮንፈረንስ የምጠብቀው በሀሳቦች ላይ ተግባብታችሁ በተግባባችሁት ልክ ላይ የተቀራረበ አረዳድ በመያዝ ነገ ለምንፈልገው የተአማኝነት ያለው ፍርድ ቤት ለመገንባት ለሚደረገው ጥረት የበኩላችሁን ድርሻ ከተወጣችሁ ትናንት ፍርድ ቤት የነበረውን ሞገስና ክብር ታስመልሳላችሁ። ታሪክ ማውራት ብቻ ሳይሆን ታሪክ መስራት የሚችል ትውልድ አካሎች ስለሆን ይህንን ታሳቢ አድርጋችሁ የሚሰጡትን ስልጠና በተገቢው በመገንዘብና በመረዳት ኢንቴንሽኑን ጭምር በተገቢው በማየት የምንፈልገውን የበለጸገች ኢትዮጵያን ለመገንባት ለሚደረገው ጉዞ የበኩላችሁን አስተዋጽኦም እንደምታደርጉ እምነቴ የጸና ነው። ፍርድ ቤቶች እንደሚታወቀው ከሶስቱ የመንግስት አካላቶች አንዱ ናቸው። ህግ የወጡ ህጎችን በመፈጸም አስፈጻሚው ትልቅ ድርሻ ቢኖረውም የተፈጸሙ ህጎች ትክክለኝነታቸውን ከዛም ባለፈ ደግሞ የህግ ጥሰት ወይንም ህግ በአግባቡ አልተተረጎመልኝም የሚል አካል ፍትህ እንዲያገኝ ሀሳቡንና የመጨረሻ ምሽግ አድርጎ የሚሄደው ወደ ህግ ተርጓሚው ነው። ህግ ተርጓሚው የዜጎችን መብት መረጃንና ህግን መሰረት አድርጎ ፍርድ በመስጠት ነፃና ገለልተኛ ሆኖ ዜጎችን እንዲያገለግል ታስቦ የተቋቋመ ተቋም። ስለዚህ ህዝብ የመንግስት ላይ ያለውን አመኔታ ጠንካራ ለማድረግ የፍርድ የህግ ተርጓሚዎች ድርሻ ጉልህ ነው። ይህ ማለት አንዱ አንዱን ሳይተካ የየራሳቸውን የተናጠል ኃላፊነት በመወጣት በጋራ የሚፈልጉትን የህዝብ እርካታ ማምጣትም ስለሚያስፈልግ የዳኝነት የፍትህ አካላት የትብብር መድረክ በየደረጃው ስላለ ያንን በማጠናከር በባለቤትነት በመምራት ኃላፊነታችሁን በሚገባ ተገንዝባችሁ የተጀመረ ተቋማዊ ግንባታ ስራችሁን እንቅስቃሴ ወደ ዘላቂ ወደምንፈልገው ተአማኝነት ያለው ፍርድ ቤት የመገንባት ስራ ላይ ሌት ከቀን በጊዜ የለንም መንፈስ ተረባርባችሁ የምንፈልገውን ውጤት እንደምታመጡም እምነቴ የጸና ነው። የጉባኤው ተሳታፊዎች የህግ መሰረት ኖሮት ወደ ተግባር የገባውና በክልሉ የሚገኙ ፍርድ ቤቶች ዳኞችና የጉባኤ ተሿሚዎች የተሳተፉበት የመጀመሪያው ጉባኤ የተቀመጠለትን ዓላማ ያሳካናም አስፈላጊ እንደነበር ተናግረዋል። በአማራ ክልል የሚገኙ ፍርድ ቤቶች ዳኞችና የጉባኤ ተሿሚዎች ጉባኤ ነው። ይህ ጉባኤ በህግ እውቅና ያለው የህግ መሰረት ያለው አስፈላጊነቱም ታምኖበት በህግ ደረጃ እውቅና አግኝቶ የወጣ ጉባኤ ነው። ስለዚህ እሱን መሰረት አድርጎ የተሰበሰበ ታላቅ ትልቅ ፕሮግራም ትልቅ ጉባኤ ነው። ዋናው ዓላማውና አስፈላጊነቱ እንግዲህ አጠቃላይ በክልሉም ሆነ እንደ ሀገር ያሉ ህጎችን፣ አገራዊ ህጎችን፣ ክልላዊ ህጎችን፣ ፖሊሲዎችን፣ እሳቤዎችን እና አጠቃላይ በፍርድ ቤት ደረጃ የተያዙትና ፍርድ ቤታችን አጠቃላይ እንደ ክልል የያዝነውን እንደ ሀገርም ተምሳሌት ፍርድ ቤት ለመፍጠር የታሰቡ እሳቤዎችና የስራ ስርዓቶችን በተገቢው መንገድ የጋራ ግንዛቤ የጋራ ርዕይ ይዘን የተሻለ የዳኝነት አገልግሎት የምንሰጥበትንና በህብረተሰባችን በተገልጋዩ እምነት የምንፈጥርበትንና የተገልጋያችን እርካታ የምናሳድግበት የጋራ ርዕይና የጋራ ዓላማ ተልእኮ ይዘን በጋራ ተግባብተን የተሻለ አገልግሎት የምንሰጥበት ይሆናል ተብሎ ታስቦ የተዘጋጀ ጉባኤ ነው እና በዚያ መንገድ እየተከናወነ ያለ በጣም ውጤታማ ትልቅ መግባባት እየተደረሰበት ያለ ትልቅ ጉባኤና ዝግጅት ነው ብዬ ነው የማስበው። ጉባኤውን በተመለከተ በአማራ ክልል ጠቅላይ ፍርድ ቤት ለመጀመሪያ ጊዜ ነው የተደረገው። ይህን ጉባኤው የጉባኤ ተሿሚዎች ዳኞች በጉጉት ሲጠብቁት የነበረው ጉባኤ ነው። ጠቅላይ ፍርድ ቤቱ እንግዲህ ለአሰራር እንዲመቸው በአዋጅ በአግባቡ ጉባኤ የምንገናኝበትን ጊዜ ሁሉ በግልጽ አውጥቶ ወደ ስራ የተገባበት ሂደት ነው ያለው። ስለዚህ ጉባኤው ለዳኞች ያለንበት ደረጃ ምንድን ነው፣ በአሰራር ሂደት እየገጠሙን ያሉት ችግሮች ምንድናቸው፣ በእርግጥ አካዳሚካል ሊያያዝ ናቸውን ጉዳዮች ፍርድ ሂደት ስንደርስ የሚገጥሙ ነገሮች ምንድን ናቸው የሚለውን በጋራ ሆኖ ለመምከር የጋራ አቋም ለመያዝ ወጥ የሆነ ራእዮን ከግብ ሊያደርስ የሚችል ፍርድ ቤትን ለመገንባት ጠንካራ መነሻ የሆነ ጉባኤ ስለሆነ ዳኞች እንግዲህ በፈለጉት ልክ አግኝተውታል። በርካታ እውቀትም ያገኙበት ጉባኤ ነው። የሕግ መሰረት ያለው ነው። በዳኞችና ፍርድ ቤቶች ማቋቋሚያ አዋጅ ላይ የሕግ መሰረት ኖሮት ወደ ስራ የተገባ ነው ና ይሄ አዋጅ ወደ ተግባር ሲገባ በክልሉ የመጀመሪያ እንደሆነ ነው ሁላችንም የምናውቀውና በቆይታችንም ይሄን የተረዳ ነውና፣ እንግዲህ ይሄ ጉባኤ መካሄዱ እጅግ አስፈላጊ ወቅት ታይም ነው ብዬ ነው ማምነው። ምክንያቱም ዳኞች፣ የጉባኤ ተሿሚዎች ሁሉንም በአካተተ መልኩ እንድንሳተፍበት መደረጉ የበለጠ ግንዛቤ እንዲኖረን የበለጠ ራዕይ እንዲኖረን የጋራ መግባባት እንዲኖረን አብሮ መስራት እንድንችል ሁላችንም በኃላፊነት ስሜት ስራችንን ማከናወን እንድንችል የሚረዳ ጉባኤ ነው ማለት ነው። ጉባኤው ጉባኤው እጅግ አስፈላጊ ነበር ብዬ ነው ማውስድ በጉባኤው የቀረቡ የመዋያ ሰነዶች፣ መመሪያዎች፣ ደንቦችና ፖሊሶች የዳኞችን ግንዛቤ የሚያሳድጉናም ለዳኝነት አገልግሎት አሰጣት ሂደቱ አጋዥ የሚሆኑ እንደነበሩም የጉባኤው ተሳታፊዎች አንስተዋል። የተለያየ ሰነዶች ላይ የተለያየ ፖሊሶች ላይ የተለያየ ህጎች ላይ በጣም ጥልቅ እውቀት ያላቸው ልምድ ያላቸው ሙያተኞች ነበሩ ሲያካፍሉ ነው የነበሩት በቆይታቸው። ይሄ እንግዲህ ፍርድ ቤት ቅድም እንዳልኩት አገልግሎት ሰጪ ነው ብያለሁ። አገልግሎት የምንሰጥ ደግሞ እውቀት ሲኖረን ነው፣ ግንዛቤ ሲኖረን ነው እና ይህን ግንዛቤ የፈጠረ ስልጠና ነበረ። ግንዛቤ የተሰጠበትም ወይም ደግሞ ሰጡ የነበሩም አካላቶች ጥሩ ልንተገብረው የምንችለው ስልጠና ነበር ሲሰጡን የነበረውና እነሱን በእጅጉ ማመስገን እፈልጋለሁ። እንግዲህ ከዳኝነት ስራ ጋር በተያያዘ ሳይኮሎጂካሊ እውቀት እንድንጨብጥ የጋራ ራዕይን ኖሮን እቅድ ኖሮን እቅዳችን አሁን የክልሉና የሀገሪቱ ክልል የ25 ዓመት እቅድ ታቅዶ ያንንም ሰልጥነናል። እቅድ መታቀድ ብቻ ሳይሆን እንዴት መተግበር እንዳለብን ቁጭት እንዲኖር በውስጣችን ያደረገ ስልጠና ነበረና እጅግ አሪቄ ነው። ማሰለንትን ማለት ማንሳት የምፈልገው በነበረን ቀን በተወያየንባቸው ጉዳዮች ላይ በርካታዎቹ ከህግ መነሻ የሆኑ ውይይቶች ናቸው የተደረጉት። አንዳንዱም በስራ አጋጣሚዎች አልገጠሙንም በሚል የዘነጋ ናቸው። ከትምህርት ቤት በኋላ ተመልሰን ራሳችንን ያልዳሰስንባቸው ነበሩ። ነገር ግን ከስራችን ጋር እንዴት እንደሚገናኙ ለማህበረሰቡ የተሻለ ፍትህን ለመስጠት ሊያግዝ በሚችል መልኩ እንዴት መተርጎም አለብን የሚለውን ሁሉ ዳኞች በአግባቡ እንዲረዷቸው በአግባቡ ያለንበትን ራሳችን እንድንፈትሽ ሊያደርግ በሚችል መልኩና በእርግጥስ እነዚህ ሕጎች ምንድን ነበረ ሀሳቢያቸው የሚለውን አጠቃላይ ከሀገሪቱ ከያዘችው ፖሊሲ ከተለያዩ ጉዳዮች ጋር በመመንዘር ራስን ለመፈተሽ የሚያስችል ና ለአሰራር የሚያቀሉልን እንደዚሁም ደግሞ ፍርድ ቤቱን ሊያግዙ የሚችሉ የባህላዊ ፍርድ ቤቶች በሚቋቋሙበት ሂደት ሁሉ እንዴት ነው የምናስቀጥላቸው የሚለውን አንድ አይነት ሀሳብ እንድንይዝና ራሳችን እንድንፈትሽ የሰጠን እና መመሪያዎችና ደንቦችን በአግባቡ እንድንረዳ የሚያደርግ ስለነበር መልካም ውይይት ነበር የነበረው። እዚሁ ላይ ደግሞ ጠቅላይ ፍርድ ቤቱ እንደ አንድ የመንግስት አካል ደግሞ የራሱ የሆነ እቅዶቹን ወስዶ ወደ ስራ ሊያወርድ የሚችልበት ሂደት ምንድን ነው የሚለው ነው መረዳት የሚችሉበትን ሁኔታ የፈጠረ ስለሆነ መልካም ነበር። ማለት ይሄ ጉባኤ ህግን መሰረት አድርገው ዳኝነት ሰጪ አካላት ነውና ህግን መሰረት አድርጎ የሚተረጎም የዳኝነት አገልግሎት የሚሰጥ አካል ነው ይሄ በዋናነትና፣ ህጎችን በተገቢው መንገድ የመረዳት የመገንዘብ ራሽናላቸውን፣ ፖሊሲያቸውን፣ እሳቤያቸውን ሲወጡ ህዝብን ማዕከል አድርገው ህዝብን መሰረት አድርገው የሚጠቅሙ ፖሊሲዎች፣ ህጎች ነው የሚወጡና እነሱ በተገቢው መንገድ የመገንዘብ የመረዳት አንዱ ትልቅ የጋራ መግባባት ይፈጠርበታል ተብሎ ነው የሚታሰበው። በህጎች ላይ በቂ እውቀት፣ ግንዛቤ ማዝ መቻል አለባቸው ዳኞች፣ የጉባኤ ተሸዋኞች በየጊዜው የሚወጡ የተለያዩ ህጎች ስላሉ በእነሱ ላይ በቂ የሆነ ግንዛቤና ዝግጅት አድገው መግባት መቻል አለባቸው። አንዱ ይሄ ነው። ሁለተኛ ከህግም ወጣ ባለመንገድ እንዳያችሁት እንግዲህ አጠቃላይ ራስ ላይ ለውጥ እንዴት እንደሚመጣ ራስን እንዴት መለወጥ እንደሚቻል ተቋም እንዴት መለወጥ እንደሚቻል ራስን አጠቃላይ የራስን የመቀየር የመለወጥ ምሳቤዎች፣ ስልጠናዎች በተለያየ መንገድ የተለያየ ምሁራን ትልቅ ደረጃ በየዘርፉ ትልቅ ደረጃ ላይ የደረሱ ሰዎች ቀርበው መድረክ ላይ የልምዳቸውንም አጠቃላይ የልምድ ልውውጥ የሚያደርጉበት ልምዳቸውንም የሚያጋሩበት ሀሳቦችን የሚያቀርቡበት ነበርና የበለጠ ተነሳሽነት እንድንዝ መለስ ብለን ራሳችን እንድንቀይር እንድንለውጥ፣ ህዝብም እንድናገለግል በተሻለ ዝግጅትና በተሻለ ተነሳሽነት ህዝባችን እንድናገለግል የበለጠ ትልቅ አቅም ይፈጥርልናል። የሚቀጥሉት አምስት ዓመታት የሚቀጥለው ሀያ አምስት ዓመታት የክልላችን ፍርድ ቤቶች የት ነው መድረስ መቻል ያለባቸው የሚሉትን ነገሮች በደንብ የጋራ ተግባብተን የጋራ ርዕይ ይዘን የጋራ ተልእኮ ይዘን የጋራ እቅዳችን በጋራ ጽድቀን ወደ ታች የምናወርድበትና ህዝቡ የሚፈልገውን አገልግሎት በተሻለ መንገድ በተሻለ የላቀ ስነምግባር ይዘን የተሻለ የዳኝነት አገልግሎት የምንሰጥበትና ህዝባችን የሚያነሳቸውን ችግሮች የምንቀርፍበት የምናስተካከልበትንና ህዝባችን በእርግጥም እርካታ እርካታውን የሚያሳድግበት እርካታ የምንፈጥርበትን የዳኝነት ስርዓት ለመፍጠር ትልቅ አቅም ይፈጥርልናልና ከጫፍ እስከ ጫፍ ያሉ እንግዲህ ከወረዳ እስከ ጠቅላይ ፍርድ ቤት ያለ ዳኞችና የጎበታኞች ናቸው የተሰበሰቡትና በተሻለ ዝግጁነት በተሻለ እውቀት በተሻለ ተነሳሽነት የተሻለ የዳኝነት አገልግሎት የምንሰጥበት ትልቅ አቅም የሚፈጥርልን መድረክ ነው ብዬ ነው የማስበው። የዳኝነት አገልግሎት በርካታ አገልግሎት ፈላጊዎችን የሚያስተናግድ ከመሆኑ ጋር ተያይዞም አሰራሩን ማዘመንና በቴክኖሎጂ ማስደገፍ ካልተቻለ የአገልግሎት ፈላጊዎችን እርካታ ማረጋገጥ ፈተና ውስጥ ይወድቃል። የአማራ ክልል ጠቅላይ ፍርድ ቤት ከለውጥ ስራዎች ውስጥ ቅድሚያ ሰጥቶ እየሰራበት ያለው የዲጂታላይዜሽን ስራ ለበርካቶች ተሞክሮ የሚሆን ነው ያሉት የጉባኤ ተሳታፊዎች አሰራሩ ወረዳ ድረስ ተዘርግቶም ተግባራዊ እንዲሆን ሊሰራ ይገባል ብለዋል። በርካታ ሕዝብ የሚስተናገድበት ትልቅ አገልግሎት ሰጪ የዳኝነት ተቋም ነው ፍርድ ቤት በባህሪው። ስለዚህ የዳኝነት አገልግሎት ሲሰጥ ደግሞ ግልጽ ችሎት ትልቁ ህገ መንግስታዊ መርህ ነው። ችሎቶች የዳኝነት አገልግሎቶች በግልጽ ችሎት መሰጠት መቻል አለባቸው እና የመጀመሪያው አጠቃላይ አገልግሎት የሚሰጥበትን ቢሮ ተቋም በተገቢው መንገድ የማስተካከል የማመቻቸትና የተሻለ የስራ ከባቢ ሁኔታ የሚፈጠርበትን ስራ የመፍጠር ሁኔታ ነው መሰከናውን መቻል ያለበት። እንዳየ ነው ሁላችንም እንዳየ ነው፣ ጠቅላይ ፍርድ ቤት በዚያ ደረጃ የመጀመሪያው ትልቁ ስራ የሰራው ቢሮ ላይ፣ ግንባታው ላይ፣ ችሎቶች ላይ የተሻለ የዳኝነት አገልግሎት የሚሰጥበት ሁኔታ ነው የፈጠረው። ስለዚህ እሱም በተመለከተ እስከ ታች ድረስ መውረድ መቻል አለበት። ጠቅላይ ፍርድ ቤት ላይ ያየነው ተሞክሮ ያየነው ነው ለውጥ እስከ ወረዳ ፍርድ ቤት መውረድ መቻል አለበት እና በዚህ መንገድ ጠቅላይ ፍርድ ቤትም ክልሉ መንግስትም ከፍተኛ ፍርድ ቤቶች እየተገነቡ ያሉ አሁንም እየተገነቡ ያሉ አሉ በየወረደውና በየወረደው ባለ አስተዳደርና ማህበረሰብ ደግሞ የተለያዩ ወረዳ ፍርድ ቤቶች የተገነቡ ነው ያሉት እና ይሄን በተሻለ መጠን ሰፋ ባለ መንገድ አቅዶ ሰፋፊ ስራዎችን መስራት መቻል አለበት ብለን ነው የምናስበው። ሁለተኛ የተጀማመሩ ከዲጂታላይዜሽን ጋር በተያያዙ ስራዎች ከዚህ በፊት የነበሩ አጠቃላይ የፍርድ ቤት ስራዎች እንደምናውቃቸው በወረቀት ወረቀትን መሰረት ያደረገ ማኑዋል የሆኑ ስራዎች ናቸው እና ከወረቀት ንክኪ በወጣ መንገድ አጠቃላይ ስራዎች ዲጂታላይዜሽን በሆነ መንገድ ቴክኖሎጂን መሰረት ባደረገ ዘመኑ በደረሰበት ደረጃ ሰዎች በእያሉበት ሆኖ የዳኝነት አገልግሎት የሚያገኙበት ሁኔታ በተመለከተ ጠቅላይ ፍርድ ቤቱ በጣም ሰፊ ስራ ይዞ ሰፊ አቅዶ በሰፊው አቅዶ ሰፊ ስራዎችን እየሰራ ያለበት ሁኔታ ነው ያለው። እሱም በተመለከተ ወደ ታች እስከ ወረዳ ፍርድ ቤት ለማውረድ በሰፊው እየተሰራ ነው ያለው። ግንዛቤዎች የተፈጠሩ ነው ያሉ። እሱን ግንዛቤ እያያዝን ነው ያለ ነው እሱን ቢሮዎችም፣ አደረጃጀታቸውን አጠቃላይ ሁኔታቸውን ቁመናቸውን በስተካከለ መንገድ አስተካክለን እነዚህ አሰራሮች ወደ ታች የሚወርዱና ህዝቡ ላይ ተገልጋዩ ላይ በተግባር ለውጥ የሚያመጡበት ሁኔታ ለመፍጠር ለማስተካከል ስራዎችን እየሰራ ያለ ነው። ተባብረን በጋራ የተሻለ ፍርድ ቤት የተሻለ ተምሳሌት የሆነ ፍርድ ቤት የዳኝነት አገልግሎት የሚሰጥበት ተቋም ፈጥረን ህዝባችን የሚፈልገውን የዳኝነት አገልግሎት በተሻለ ቁመና በተሻለ ስነ ምግባር ላይ ሆነን የተሻለ የዳኝነት አገልግሎት ለመስጠት ነው እንግዲህ እየተዘጋጀን ያለ ነው። በዚያ መንገድ ሁሉም ከተባበረ የማይለወጥ የማይሻሻል ነገር የለም ብለን ነው የምናስበው። በእኛ ደረጃ ያለን እቅድ ሳቢ ይሄ ነው ማለት ነው። የምንፈልገው ጠቅላይ ፍርድ ቤቱ የነበረበት ነገር ምንድን ነው፣ ባለፈው የነበረበት ሁኔታ ምንድን ነው፣ አሁናዊ ገጽታው ምንድን ነው የሚለውን ራሱን በቻለ መልኩ ያሳየበት ሁኔታ አለ። ዋናው ደግሞ ዲጂታላይዜሽንን በተመለከተ እንዴት መስራት አለብን። ለምሳሌ ዜጎችን ስናስተናግዳቸው፣ ከወረቀት ንክኪ በሆነ መልኩ ስናስተናግዳቸው የፍርድ ሂደቱን የሚያፋጥንበትን ስርዓት በጣም ጠንካራ ያደርገዋል። ጠቅላይ ፍርድ ቤት ላይ ብቻ አይደለም የተሰራው። በዞኖችም ላይ እንግዲህ አጠቃላይ ዞኖች ላይ ስማርት ኮርቶች እንዲሰሩ ተደርጓል። እኛም እንደ ደቡብ ወሎ ዞን ከፍተኛ ፍርድ ቤት አንድ ስማርት ኮርት በጠቅላይ ፍርድ ቤቱ ገዛ ስራ እንዲሰራ አድርገን አጠቃላይ የገጠማ ስራዎችን ጨርሰን ነው ወደዚህ የመጣ ነው። ስለዚህ የትኛውም ቦታ ላይ ሆነው የፍርድ ስርአቱን ማገኘት የሚቻልበትን ሂደት ነው የተመቻቸው። በእርግጠኝነት ደግሞ ይሄ ስራ እንግዲህ እንደ ክልልም ብዙ ስራዎቻችን የሚሰሩት በወረዳ ፍርድ ቤቶች ናቸው። የኪዝ አቅርቦታችንም በወረዳ ፍርድ ቤት ነው የሚበዛው። ስለዚህ ይህንን ማስተሳሰር ደግሞ የታሰበለትን ራዕይ ለማሳካት ትልቅ መንገድ ስለሚሆን ጠቅላይ ፍርድ ቤቱ በአጭር ጊዜ እንደሚያሳካው እርግጠኛ ነን። በቃል ደረጃ ስንላቸው የነበሩትን ዲጂታላይዜሽን ስራዎች አሁን በተግባር እየገባንበትን ያለ ነው እና እንግዲህ ዲጂታላይዜሽን ጠቀሜታው ሁሉንም ነገር ማንሳት ባልቼ የተወሰኑትን ማንሳት ይችላሉ። ግልጽ ችሎትን፣ ተአማኝነትን፣ ቅልጥፍና፣ ወጪ ቆጣቢን እና የመሳሰሉ ነገሮችን ለማምጣት ዲጂታላይዜሽን አስፈላጊ ነው። ይሄን ነው እየተረዳን ያለ ነው ና የዳኞችንም ስራ የሚያቀል ሆኖን ያየ ነው። እንግዲህ ዲጂታላይዜሽን ስንል ከዚህ በተያያዘ ደግሞ ምቹ ምስራ ቦታን በመፍጠር ሳቢ ሳቢ እንዲሆን የአንድ የሀገር ሕግ ነው የሚተረጎምበት ፍርድ ቤት ተቋም ሲባል የሀገር ህዝብ የሀገራችን ሕግ ነው የሚተረጎሙበትና ና ያ ቦታ ደግሞ ሁሉንም ሰው ሳቢ መሆን መቻል አለበት። የሚከበር ቦታ መሆን መቻል አለበት። የሚታመን ቦታ መሆን መቻል አለበትና ያንን እያመጣን ያለ ነው። አሁን እንዲሰፋ ነው የምፈልገው። አሁን በዞኖች ደረጃ ብቻ ተንጠልጥሎ እንዳይቀር የእነሱ ኃላፊነት ብቻ ሳይሆን የከፍተኛ ፍርድ ቤቶችም ኃላፊነት ሆኖ ግን ወረዳም ጋር ተደራሽ መሆን መቻል አለበት ብዙ ስራችን ወረዳ ላይ ስለሆነ ክረምቱን በከፊል ዝግ የነበረው የዳኝነት አገልግሎት ከጥቅምት አንድ ጀምሮ ሙሉ በሙሉ አገልግሎት መስጠት ተጀምሯል። ጉባኤው አንዱ የቅድመ ዝግጅት አካል እንደነበር የተናገሩት የከፍተኛ ፍርድ ቤት ፕሬዝዳንቶች በበጀት ዓመቱ የተቀላጠፈ የዳኝነት አገልግሎት ለመስጠት ከወዲሁ ዝግጁ እንደሆኑ አንስተዋል። በተሻለ መንገድ ሁነን ተገኝተን አገልግሎት ለመስጠት ይህ ጉባኤ ራሱን የቻለ ድርሻ ያለው ትልቅ አበርክቶ ይኖረዋል እና በዚያ መንገድ እንግዲህ ቢሮዎችን በተመለከተ ባላቅም ደረጃ ቅድም ያለው ትልቁ እቅድ እስከታች ድረስ የሚከናወነው ነገር እንደተጠበቀ ሆኖ ቢሮዎች በጣም ዝግጁ ሆነው ተገልጋዩ ማህበረሰብ የዳኝነት አገልግሎት የሚፈልገው ማህበረሰብ ለማገልገል በጣም በትልቁ ተዘጋጅተን ያለ ነው። ትልቁ ነገር እዚህ ጉባኤ ላይ ዳኞች፣ የጉባኤ ተሿሚዎች ምን አይነት ኃላፊነት ነው ያለባቸው? ኃላፊነታችን በተገቢው መንገድ የመገንዘብ መለስ ብለን ራሳችን እንድንመለከት ክልላችን ላይ ያሉ ፍርድ ቤቶች ጥንካሬያቸው፣ ጉድለታቸው ምንድን ነው ብለን ሁላችንም በተገቢው መንገድ ተገንዝበን የአመራርነት ሚናችን ለመወጣትና ክልላችን ላይ ያሉ ሀገራችን ላይ ያሉ ህጎች፣ ፖሊሲዎች፣ እሳቢዎች በምን ደረጃ እንደሆኑ ተገንዝበን በተገቢው መንገድ በተሻለ ተነሳሽነትና የላቀ ሁኔታ ተዘጋጅተን እየጠበቅነን ያለ ነው። ስለዚህ ከጥቅምት አንድ ጀምሮ በተሟላ መንገድ የዳኝነት አገልግሎት እንሰጣለን ብለን ነው የምናስበው ማለት ነው። አሁን ላይ የተደረገው ጉባኤ ደግሞ እስከ ዛሬ ከነበረው ሂደት በተሻለ መነቃቃትን ራስን የመፈተሽ ሂደትን ከስነ ምግባር ከአካዴሚካል እውቀታችን ራሳችን እንድንፈትሽ ያደረግንም ስለሆነ በተሻለ የታመነ ጠቅላይ ፍርድ ቤቱ ያመነውን የተሻለ ፍርድ ቤት የመገንባት ሂደትን ሊያስቀጥል በሚችል መልኩ ጥሩ ዝግጅት ተደርጓል። ጉባኤውም ደግሞ ለዚህ እንደ አንድ ጠንካራ ሂደት ስለሆነልን የተሻለ ሂደቶችን ቀድመ ዝግጅቶችን ጨርሰናል። እኛም አሁን የቅድመ ዝግጅት ስራዎችን መስራት ይጠበቅብናል። የዛሬ አመት ነው በዚህ ደረጃ ራሱ የቅድመ ዝግጅት ስራ መስራት እንዳለብን ኦሬንት ተደርገን ወደ ስራ ገብተን በደመቀ ሁኔታ ከስቴክሆልደሮቻችን፣ ከአጋሮቻችን ሊረዱን ከሚችሉ አካላቶች ጋር እቅዳችንን በማቅረብ የቀጣይ እቅዳችንን ያለፈውን አፈጻጸማችን አጭር ሃይላይት በማቅረብ በደመቀ ሁኔታ ወደ ስራ መገባት እንዳለበት ነው። ቅድመ ዝግጅት እያደረግን ያለ ነው። ሆኖ ተግባራዊ ይሆናል ብዬ ነው ማስበው። በእኛ በኩል እኔ በምመራው ዞን ይሄንን አሁን እዚሁ ሆኜ አንዳንድ ስራዎችን እየተሰሩ ነው ያሉት። ምክንያቱም ልንደርስበት ያሰብ ነው እቅዳችን ሁሉ በማቅረብ ቅድመ ዝግጅት ስራ አድርገን ለአጋሮቻችን፣ ለስቴክ ሆልደሮቻችን ማለት ነው ሊተባበሩ ለሚችሉ አካላቶች ሁሉ ኢቭን ኢፍ ከየሚመለከታቸው አገልግሎት ፈላጊዎችም ጭምር ከማረሚያም ጭምር እንዲሳተፉበት አድርገን የቅድመ ዝግጅት ስራ እያደረግን ነው። ስልጠናው ደግሞ አቅም ሆኖናል። አሁን ከ2200 በላይ ተሳታፊዎች የታደሙበት የአማራ ክልል ፍርድ ቤቶች ዳኞች ጉባኤ የጋራ ርዕይ ለጠንካራ የዳኝነት ሥርዓት በሚል መሪ መልእክት ለአስር ተከታታይ ቀናት በባህር ዳር ከተማ ሲካሄድ ቆይቶ ሲጠናቀቅ የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ አለማን ታግደው ባስተላለፉት መልእክት ዳኞችና በየደረጃው ያሉ የፍርድ ቤቶች አመራሮች የክልሉን የዳኝነት ስርዓት በዘላቂነት ለማሻሻል በጥልቅ የመከሩበት በሀገርና በክልል ደረጃ የወጡ አዳዲስ ሕጎች ላይ ግንዛቤ የተፈጠረበትና የአእምሮ ግንባታ ስልጠናዎች የታከሉበት እንደነበር ተናግረዋል። በዚህ ታላቅ ጉባኤ ውይይትና ምክክር ከተደረገባቸው ርዕሰ ጉዳዮች መካከል በፍርድ ቤቶችና በማህበረሰቡ መካከል ሊኖር ስለሚገባው መተማመንና ፍርድ ቤቶች የሕዝብ አመኔታ ለማግኘት ሊያከናውናቸው ስለሚገቡ ጉዳዮች ዳኞችና የጉባኤ ተሻሚዎች ሊኖራቸው ስለሚገባ የተሟላ የዳኝነት ሙያዊ ስነ ምግባር፣ የዳኝነት ሪፎርም ዋና ዘንጎች ምንነት፣ በክልሉ የሃያ አምስት ዓመት የአሻጋሪ እድገትና ዘላቂ ልማት ፍኖተ ካርታና የአምስት ዓመት ስትራቴጂክ እቅድ ላይ ይህንን እቅድ በማሳካት ረገድ የዳኝነትና የፍትህ ዘርፉ ስለሚኖረው ሚና ከፍተኛ የሆኑ ውይይቶች ተደርገዋል። ካፒታል ማርኬት የአስተዳደር ስነ ስርዓት አዋጅ እና ህገ ወጥ የሰዎች ዝውውርን ጨምሮ በሌሎች አዳዲስ ህጎችና ፖሊሲዎች ላይ ውይይቶች ተደርገዋል። የአማራ ክልል የባህል ፍርድ ቤቶችን ለማቋቋምና እውቅና ለመስጠት በወጣው አዋጅ፣ አዋጁን ተከትሎ በወጡ የማስተግበሪያ ፍኖተ ካርታ እና አዋጁን ለማስተግበር በተዘጋጀው ክልል አቀፍ ጥናት ላይ በቂ ውይይትና ምክክር የተደረገበት ሲሆን ይህ አጀንዳ የፍርድ ቤቱ ብቻ ሳይሆን በክልሉ መንግስት በልዩ ትኩረት የተያዘ መሆኑንም የተገነዘብንበትና የተወያየንበት ነው። በአመራር ጥበብ ዳኞች ሰብዓዊ መብቶችን በማክበር እና በማስከበር ረገድ ስላላቸው ሚናና አተገባበሩ እንዲሁም ሴቶችና ሕፃናትን ጨምሮ ለጥቃት ተጋላጭ የሆኑ የህብረተሰብ ክፍሎች መብት በመጠበቅና በማስጠበቅ ረገድ ስላላቸው ሚና ሰፊ ገለጻዎችና ውይይቶች ይቶች ተደርገዋል። ሁሉም ዳኞች በአማራ ክልል ፍርድ ቤቶች ዲጂታላይዜሽንን ደረጃ በደረጃ ተግባራዊ ለማድረግ የተቀረጸውን ፍኖተ ካርታ ተግባራዊ ማድረግ ረገድ የድርሻቸውን ለመወጣት መግባባት ላይ የደረሱበት ነው። በዚህ በጀት ዓመት የዳኞችን ስነ ምግባር ግንባታ ላይ ትኩረት አድርጎ መስራትና ተጠያቂነትን ከመቼውም ጊዜ በላይ ለማረጋገጥ ለዚህም ሁሉም ዳኞችና የጉባኤ እንደዚሁም በየደረጃው ያሉ የፍርድ ቤት አመራሮች የቅድሚያ ቅድሚያ ሰጥተው ሊሰሩት የሚገባ መሆኑ ላይ መግባባት ላይ ተደርሷል። የአማራ ክልል ጠቅላይ ፍርድ ቤት የጀመረውን የለውጡ ጉዞ ከዳር ለማድረስ ከፍተኛ የሆነ የአመራር ቁርጠኝነትና ቁጭት፣ እንደዚሁም አጠቃላይ ዳኞችና የጉባኤ ተሻሚዎች ከፍተኛ መነሳሳት ተፈጥረዋል። ሆኖም ለዚህ ለውጥ ስራ እንደ ተግዳሮት የሚነሱና የክልሉን መንግስት እና በየደረጃው ያሉ መዋቅሮችን ተሳትፎ የሚሹ ጉዳዮች እንዳሉ በጉባኤያችን አይተናል። ላብነት ያክል መንግስት ተከራካሪ በሚሆንባቸው የፍትሐ ብሔር ጉዳዮች ላይ በአንዳንድ አካባቢዎች የፍርድ ቤት ውሳኔዎችና ትዛዞችን ለመፈጸም ፈቃደኛ ያለመሆን፣ ማስረጃ ሰጪ ተቋማት በፍርድ ቤት ትእዛዝ መሰረት ማስረጃ በወቅቱ አለመስጠት፣ ብሎም ፈቃደኛ ያለመሆንና አንዳንድም ትክክለኛ ያልሆኑ ማስረጃዎች መስጠት፣ እንደዚሁ መንግስት ተከራካሪ በሚሆንባቸው የፍትሐ ብሔር ጉዳዮች ተቋማት የራሳቸውን ኃላፊነት ባለመወጣታቸው በሚወሰኑ ውሳኔዎች ላይ ፍርድ ቤትን እንደ ልማት አደናቃፊና እንቅፋት የመቁጠር ዝንባሌዎች፣ ፍርድ ቤትና አንድ የመንግስት አካል አድርጎ ያለመቁጠር የአመላካከት መዛነፍ የሚታዩ መሆኑ ተጠቃሽ ናቸው። የፍርድ ቤት የለውጥ ስራን ሙሉ ለማድረግ በሌሎች የፍትህ አካላት በተመሳሳይ የለውጥ ስራዎች በሚፈለገው ፍጥነትና ጥራት ሊሄድና ተላባቢ ሊሆን የሚገባ መሆኑ ለዚህም ፍርድ ቤት በጋራ ጉባኤው የሚጫወተው ሚና እንዳለ ሆኖ በየደረጃው ያሉ የመንግስት መዋቅሮች የቅርብ ክትትልና ድጋፍ ሊደረግ የሚገባ ስለመሆኑ በዳኞች ላይ የሥነ ምግባር ጉድለት ሲታይ በቂ ማስረጃዎችንና ትብብሮችን ከማድረግ አንጻር በአስፈጻሚ አካላት ላይ የሚታዩ ጉድለቶች የፍርድ ቤቶችን መሠረተ ልማት ከማሟላትና ዳኞችን በሥራ ላይ ከማቆየት አንጻር በወረዳ ደረጃ ያሉ አብዛኞች ፍርድ ቤቶች ከደረጃ በታች ሆኖና በግልጽ ችሎት ለማስቻል ምቹ ባለመሆናቸው ወረዳ አስተዳደሮች ለተጀመሩና ወደፊት በሚሰሩ የቢሮ ግንባታዎች ተገቢውን ድጋፍ እናገዛ በማድረግ በኩል የክልሉ መንግስት ድጋፍ የሚያስፈልግ ስለመሆኑ የዳኞችን የረጅም ጊዜ ለማቆየት አስፈላጊ ከሆኑ ጉዳዮች መካከል የዳኞችን የመኖሪያ ቤት ግንባታ ቦታዎች ከማመቻቸት አንጻር የክልሉ መንግስት ድጋፍ የሚፈለግበት ስለመሆኑ መግባባት ላይ ደርሶ እና ድጋፍ እየተደረገባቸው እየተሰሩ ያሉ የባህል ፍርድ ቤቶችን በመላ ክልሉ ተግባራዊ ማድረግ፣ የትራንስፎርሜሽን እቅድን ተግባራዊ ማድረግ፣ የፍትህ አካላትን የትብብር መድረክ ውጤታማ የማድረግ ስራዎች በተዋረድ በዞንና በወረዳ አስተዳደሮችም ተጠናክረው እንዲሰሩ ክትትል ማድረግን የሚጠይቅ መሆኑ፣ በተለይም የባህል ፍርድ ቤቶችን በክልሉ ሁሉም አካባቢ ተግባራዊ ለማድረግ በወረዳእና በቀበሌ ደረጃ ተግባራዊ በሚደረጉበት ሁኔታ ላይ አመራርና የበጀት ድጋፎች ከክልሉ መንግስት እና በየደረጃው ከሚገኙ መዋቅሮች የሚያስፈልጉ መሆኑ ተጠቃሽ ናቸው። በጉባኤው ማጠናቀቂያ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ የተገኙ ሲሆን በክልሉ ዘመናዊ ቀልጣፋና ጠንካራ የዳኝነት ስርዓት ግንባታ እንዲኖር ለሚደረጉ ጥረቶች ክልሉ ልዩ ድጋፍ እንደሚያደርግ ተናግረዋል።